የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመንበረ ጴጥሮስ ርክክብ መሥዋዕተ ቅዳሴ ተደረገ። ግንቦት 10 ቀን 2017 ዓ.ም የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመንበረ ጴጥሮስ ርክክብ መሥዋዕተ ቅዳሴ በቅዱስ ጴጥሮስ አደባባይ ተካሄደ። ቅዱስነታቸው የካቶሊክ ቤተ ክርስቲያን 267ኛ ርዕሰ ሊቃነ ጳጳሳት በተደረጉበትና ከ200 ሺህ በላይ መመናን በተገኙበት መሥዋዕተ ቅዳሴ ወደ እግዚአብሔር በመጓዝ እርስ በርሳችን እንዋደድ ሲሉ ተናግሯል። በዕለቱ ከመመናን በተጨማሪ የበርካታ ቤተ እምነት ለአብነትም የአይሁድ፣ እስልምና፣ ሂንዱይዝም፣ ቡዲዝም፣ ሲክ፣ ዞራአስትሪያእና ጄኔሲስትስ ተወካዮች ተገኝተዋል። ቅዱስነታቸው ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም መለየት ተከትሎ እረኛ እንደሌላቸው በጎች ሆነን ነበር፣ ነገር ግን በትንሳኤው የመጨረሻ በረከቱን አግኝተናል በማለት ተናግሯል። በእምነት በተስፋና በደስታ ማይን እግዚአብሔር ሕዝቡን እንዳልተወ አስታውሰናል ብለዋል። ቅዱስነታቸው እኔም ሳይገባ የተመርጫለው በፊታችሁም፣ በፍርሃትና በመንቀጥቀጥ እምነታችሁንና ደስታችሁን ለማገልገል እንደሚፈልግ ወንድማችሁ እንዲሁም አንድ ቤተሰብ እንድንሆን ወደሚፈልገን እግዚአብሔር የፍቅር መንገድ አብሬያችሁ ልጓዝ መጥቻለሁ ሲሉ ተናግረዋል። ቅዱስነታቸው በማጠቃለልም ሁሉም ክርስቲያኖች ቤተክርስቲያ ክርስቲያኗ በእግዚአብሔር ፍቅር የአንድነት ምልክትና እጆቿን ላለም በመዘርጋት ለሰው ልጆች የስምምነት እርሾ እንድትሆን በመንፈስ ቅዱስ እንዲያበሩ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል።